ዛሬ ቪዲዮ እንዴት አያችሁ? ሀይሚና ብሩኬ እንግዲህ የሆነ ለመናገር ለኦዲየንስ በደምብ ተናግረዋል። ሀይሚና ብሩኬ እንግዲህ እንዳሉት እኔና ብሩኬ ብንለያይም አጠገባችን የምንደራረሰው እርስ በራሳችን ነን። ነገር ግን እናንተ ሩቅ ያላችሁ ሀይሚን፣ ብሩኬን እኔን ስላለያያችሁ ምንም አታመጡም። ወይም ደግሞ እኔና ብሩኬን ስላበረታታችሁ ደስ ሊለን ይችላል። ነገር ግን እኔም ከብሩኬ ብለያይ ብሩኬም ደሞ ከኔ ጋር ቢለያይ አጠገብ አጠገብ ያለ ነው እኛ ነን፣ ነገር ግን ምን ደርሶ እርስ በራሳችን ነን። እናንተ ግን ሩቅ ሆናችሁ እኛን እያለያያችሁን ነው ብሎ ተናግሯል ማለት ነው። ስለዚህ ይሄ የትምህርት ሊሆነን ይችላል። ምክንያቱም የሰው ልጅ ባለበት አይቆምም። ይሄ እያወቀን ነው ማለት ምናውቅ ነው። ይሄ ብዙ ሰዎች ወይ ደግሞ ብዙ ሰው ከእናንተ ጋር አብሮ አይዘልቅም። የሚያጨበጭብ ቦታ ነው፣ ሄዶ የሚያጨበጭ ነው። እዚህም ትክክል ነኝ፣ እዛም ትክክል ነኝ የሚለው ማለት ነው። ስለዚህ ሀይሚና ብሩኬ መቼም አትለያዩ፣ መቼም እናንተ ማለት ነው። እና የሆነ ዛሬ ስታለቅሱ እኔ እንጂ አላውቅም። እኔ እንዴት እንደሆንኩ ራሴን የማውቀውና እናንተ ለሰው ብላችሁ አይደለም። ምክንያቱም ያ ነገር ሁሉ ብዙ ነገር አሳልፋችሁ ለዚህ የደረሳችሁ። ስለዚህ ይሄም ደሞ በጣም ቀላል ነገር ነው። ሲቀጥል ደሞ ማንንም ሰው መሀል ላችሁ ላይ አስገብታችሁ አትምጡ። ሁለታችሁ ብቻ ብትመጡ፣ እንደውም እስካሁን እኮ ታርቃችሁ ነበር። መሀላችሁ ላይ አስታራቂ ነኝ ባዮች ወይም ደግሞ መሀላችሁ ለሚመጡት ይሄ ወንድም ሆነ ሴትም ይዛችሁ የምትመጡት እነሱ በገቡ ቁጥር እናንተ ትራራቃላችሁ እንጂ ምንም አይነት የሚፈይድ ነገር የለም። ስለዚህ እናንተ አንድ ላይ ብትመጡ ሁለታችሁም ሁሌ አንድ ላይ መጣችሁ እንኳን ብትጨቃጨቁ ትታረቃላችሁ፣ እርግጠኛ ነኝ ማለት ነው። ስለዚህ ለማንም ሰው እናትና አባትን ለሚሳደብ ሰው ቦታም አትስጡ። እነሱ ስለተሳደቡ እናታችሁና አባታችሁ ተዘግዘቁ ማለት አይደለም። ገባቸው አይደለ። ስለዚህ አንድ ላይ ኑ ማለት ነው። እኔ እንደዛ ነው የምፈልገው። ሁለታችሁም ተለያይታችሁ እንድትመጡ አልፈልግም። ሁለታችሁም ታርቃችሁ ሰላም ፈጥራችሁ እንደምትመጡ ደግሞ ተስፋ አድርጋለሁ። ነገም ሆነ ከነገ ወዲያም ታርቃችሁ አንድ ላይ እንደምትመጡ አውቃለሁ። ነገር ግን ለሚያልፍ ቀን የማልፍ ቃላትን አታውሩ እንደተባለ እናንተ ትላንትናም ከትላንት ወዲያም ተገናኝታችሁ የምታወሩት ቃላቶች እኛን ቢያስከፈንም፣ ነገር ግን በሰላም እንደምትመጡ ተስፋ አድርጋለሁ። ሰላማችሁ ይብዛልኝ።